ሰላም ጤና ይስጥልኝ፣ የዶክተር ዮናስ ቤተሰቦች እንደምናላችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬው ፕሮግራም የምነግራችሁ ከሞት በቀር ሁሉንም ህመሞች ይፈውሳል ስለሚባለው ስለ ጥቁር አዝሙድ ይሆናል። በነገራችን ላይ ጥቁር አዝሙድ በጣም ከበርካታ ህመሞች ጋር ተያይዞ እጅግ በጣም በርካታ ጠቀሜታን ይሰጠናል። ስለዚህ ዛሬ የጥቁር አዝሙድ ጠቀሜታ ምንድን ነው፣ መቼና እንዴት ብንጠቀመው የተሻለ ነው የሚሉትን ነገሮች በአጠቃላይ በዚህ ቪዲዮ እናያለን ማለት ነው። አብራችሁ ቆዩ። ዶክተር ዮናስ ነይ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይሄን መረጃም ደግሞ ላይክ ሼር እያደርጋችሁ ሌሎችም ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። እንግዲህ የጥቁር አዝሙድ ጠቀሜታን ስንመለከት እጅግ በጣም በርካታ የጤና ጠቀሜታዎችን ይሰጠናል። የመጀመሪያው ከዚህ ከሙድ ከአይምሮ ጤና ጋር በተያያዘ በጣም ትልቅ ጠቀሜታ ይሰጣል። ለምሳሌ ይሄ ጭንቀት፣ ድብርት፣ ስትረስ እንደዚህ አይነት ሙድ ውስጥ በምትሆኑበት ጊዜ ጥቁር አዝሙድን በተለያየ መንገድ ብትወስዱ ከእንደዚህ አይነት ስሜት እንድትወጡ ያደርጋል። ይሄ የማረጋጋት አቅሙ እጅግ በጣም ከፍተኛ ነው። ለምሳሌ በተለያየ ጉዳይ ጭንቀት ውስጥ በምትገቡበት ጊዜ ሰውነታችሁ ላይ የስትረስ ሆርሞን በከፍተኛ ሁኔታ ሲጨምር፣ አንደኛ ነገር የጥቁር አዝሙድ ዘይትን ለምሳሌ በሻይ ብትወስዱ፣ የጥቁር አዝሙድ ዘይትን በቡና እንደዚህ እየጨመራችሁ ብትወስዱ፣ ከነበራችሁበት ጭንቀት ስትረስ በጣም በከፍተኛ ሁኔታ የመረጋጋት ስሜት ውስጥ ትገባላችሁ። ይሄ በአጠቃላይ ከሙድ ጋር ከዚህ ከስሜቶች ጋር በተያያዘ ጥቁር አዝሙድ ትልቅ ጥቅም ይሰጣችኋል። ዘይቱን በሻይ በቡና በተለያየ ነገር በመጠቀም ለዚህ ግልጋሎት ይሆናችኋል። ሌላው ሁለተኛው ከዚህ ከአስም ህመም በአጠቃላይ ከመተንፈሻ አካላት ጤና ጋር ተያይዞ የጥቁር አዝሙድ ዘይት የጥቁር አዝሙድ ፍሬውም እንደዚሁ በጣም ትልቅ ጠቀሜታ ይሰጣችኋል። አንደኛ ነገር አስም ያለባችሁ የመተንፈሻ አካል ችግር ያለባችሁ ሰዎች የጥቁር አዝሙድ ፍሬውን በነጭ በስስ ጨርቅ ትቋጥሩና የተወሰነ ደቂቃ ማሽተት ነው። በአፍንጫችሁ ቀስ እያደረጋችሁ ማሽተት። ይሄ አስምና የተለያዩ አፍንጫችሁን በሚያፍናችሁ ጊዜ እንደዚህ አይነት ችግሮች በሚኖርባችሁ ጊዜ በስስ ጨርቅ ቋጥራችሁ በአፍንጫችሁ ማሽተት ይሄን ችግር በቀላሉ እንድትላቀቁ ያደርጋል። ሳል ካለባችሁ ይሄ ከመተንፈሻ አካል ችግር ጋር ተያይዞ ደግሞ እንደዚሁ ተመሳሳይ ችግር ካለ በሻይ በቡና የጥቁር አዝሙድ ዘይትን ብትወስዱ ሳልና መሰል ችግሮችን በከፍተኛ ሁኔታ ይቀልላችኋል። እሱ ብቻ ሳይሆን በአጠቃላይ ከዚህ ከደረታችሁ ጉሮሮ በላይ ያሉ የሰውነት ክፍሎቻችሁን በቀላሉ በጥቁር አዝሙድ ለማሻል ምን ታደርጋላችሁ? እዚህ ደረታችሁ አካባቢና ጀርባችሁ አካባቢ በጥቁር አዝሙድ ዘይት ማሳጅ መደረግ ወይንም መታሸት፣ ይሄ እጅግ በጣም ትልቅ ጥቅም ይሰጣችኋል። እሱ ብቻ ሳይሆን ውሃ አፍልታችሁ ደግሞ የፈላ ውሃ ላይ ጥቁር አዝሙድ ዘይቱን ጠብ አድርጋችሁ ማሽተት፣ አፍንጫችሁን በደንብ ከፍታችሁ፣ አፋችሁን ከፍታችሁ፣ ጉሮሯችሁን፣ የመተንፈሻ ክፍላችሁን የፈላ ውሃ ስር ጥቁር አዝሙዱን ጨምራችሁ በደንብ እንፋሎቱን ማሽተት፣ መታጠን፣ ይሄ ከመተንፈሻ አካል ጋር ተያይዞ ያሉ ችግሮችን በአጠቃላይ በከፍተኛ ሁኔታ ይቀርፍላችኋል ማለት ነው። ሌላኛው የማሰብ የማስታወስ፣ የማገናዘብ አቅምን በከፍተኛ ሁኔታ ይጨምራል። በነገራችን ላይ አርዛ የመረድ ሁሉ የመከላከል አቅሙ በጣም ከፍተኛ ነው። የመርሳት ችግር በተለይ ከእድሜ መጨመር ጋር ተያይዞ የሚመጣ የመርሳት ችግር እንዳያጋጥማችሁ ስራችሁ ላይ ደግሞ ስራ ስትሰሩ በጣም ቢዚ በምትሆኑበት ጊዜ ነገሮችን የምትረሱ ብዙ ማታስታውሱ ይሄ ማገናዘብ አቅማችሁ እየቀነሰ መሄድ ከሆነ ጥቁር አዝሙድን ብትጠቀሙ በጣም የምትሰሩ ስራ ላይ ትኩረት እንድታደርጉ ነገሮችን የምታስታውሱበት የምታገናዝቡበት አቅማችሁ በከፍተኛ ሁኔታ እንዲጨምር ያደርጋል። ከዚህ ከአይምሮ ጤና ጋር ተያይዞ ጥቁር አዝሙድ እጅግ በጣም በርካታ ጠቀሜታ አለው። ሌላኛው ደግሞ የኩላሊት ጠጠር ካለባችሁ እንደዚሁ ይሄንንም ለማስወገድ ይረዳል። በነገራችን ላይ ጥቁር አዝሙድ በማር ለውሳችሁ በፈላ ውሃ አዋህዳችሁ መጠጣት፣ ይሄ በተለይ በባዶ ሆዳችሁ ጠዋት ጠዋት ይሄንን ብታደርጉ የኩላሊት ጠጠር ካለባችሁ የኩላሊት ጠጠር እየተሰባበረ በሽንት መልክ ከሰውነታችሁ ስር እንዲወገድ የማድረግ ስራ ይሰራል። እሱ ብቻ ሳይሆን የስኳር ሕመም ላለባችሁ በነገራችን ላይ እዚህ ጋ ማወቅ ያለባችሁ ይህንን ነገር ባትጠቀሙ መልካም ነው። ምክንያቱም ማር የምትጠቀሙ ከሆነ በተለይ በባዶ ሆዳችሁ የስኳር ሕመም እያለባችሁ ማር የምትጠቀሙ ከሆነ ለእናንተ ተስማሚ አይሆንም። ስለዚህ እዚህ ጋር ጥንቃቄ ማድረግ አለባችሁ። ይህ አሁን በባዶ ሆድ ጥቁር አዝሙድን በማር ለውሳችሁ ውሰዱ ያልኩትኝ የስኳር ሕመም ለሌለባችሁ ሰዎች፣ እንደዚሁም ደግሞ ጠጠር ላለባችሁ ሰዎች ያህንን ከሰውነታችሁ ስር በሽንት መልክ እየሰባበረ የማስወገድ ስራን እንዲሰራ ነው። ይህንን ግንዛቤ ሊኖራችሁ ይገባል። ሌላኛው ለዚህ ለቆዳና በአጠቃላይ ከዚህ ከስነ ውበት ጋር ተያይዞም ጥቁር አዝሙድ ትልቅ ጠቀሜታ አለው። በነገራችን ላይ የጥቁር አዝሙድ ዘይትን ከዌራ ዘይት ጋር አንድ ላይ አደባልቃችሁ ብትቀቡ ቆዳችሁ በጣም ለስላሳ ፊታችሁ ያማረ የተዋበ እንዲሆን ያደርጋል። ይሄ በፊት ላይ ያሉ ቡግር፣ ሽፍታ እንደዚህ ጥቋቁር ነጠብጣብ፣ የተለያዩ የፊታችሁን ውበት ወዝ የሚያጠፉባችሁ ነገሮች ካሉ እንዲወገዱ በማድረግ በጣም ለስላሳ፣ ጤናማ፣ ውጥር ያለ ያማረ ተፈጥሯዊ ቆዳ እንዲኖራችሁ ያደርጋል። ስለዚህ ለዚህ ለቆዳ ውበት የጥቁር አዝሙድ ዘይትን ከወይራ ዘይት ጋር ደባልቆ መቀባቴ። ታዲያ የምትቀቡት ቢያንስ ለአንድ ሰዓት ነው ማቆየት ያለባችሁ። ተቀብታችሁ አንድ ሰዓት አቆይታችሁ በደንብ አርጋችሁ መታጠብ። ይሄንን ቢያንስ በሳምንት ሶስት ጊዜ እንደዚህ ብታደርጉ ቆንጆ ቆዳ እንዲኖራችሁ ያደርጋል። በአጠቃላይ በሽታ የመከላከል አቅማችሁንም እንደዚሁ በከፍተኛ ሁኔታ ይጨምራል። በነገራችን ላይ ጠዋት ጠዋት በማር እያደረጋችሁ ይሄ ጥቁር አዝሙድን ብትመገቡ በአጠቃላይ በሰውነታችሁ ስር ጤናችሁ በከፍተኛ ሁኔታ እንዲሻሻል ያደርጋል። የቆዳ መቆጣትንም እንደዚሁ በከፍተኛ ሁኔታ ይከላከላል። ለልብ ለደም ስሮች ጤናም እንደዚሁ ጥቁር አዝሙድ ትልቅ አስተዋጽኦ ያደርጋል። በተለይ የደም ቧንቧችሁን ለማስፋት ይረዳል። ይሄ ልባችሁ ደም በበቂ ሁኔታ ለሰው ነት እንዲያሰራጭ ያደርጋል። እንደዚሁም ደግሞ የደንቡ አንቧችሁ ሰፋ ሚል ከሆነ ግፊት በቀላሉ ሰውነታቸው ላይ እንዳይከሰት ያደርጋል። ይሄ ግፊትንም የመከላከል አቅም ይኖረዋል። ለልባችሁ ጤንነትም እንደዚሁ ትልቅ አስተዋጽኦ ያደርጋል። ሌላኛው ይሄ ከዚህ ከቁርጥማት ከአጥንት ችግር ጋር ተያይዞ እንደዚሁ ጥሩ መፍትሄ ይሆናቸዋል። በተለይ በተለይ ሊቀርብላችሁ ቁርጥማት ካለባችሁ እንደዚሁ የጥቁር አዝሙድ ዘይትን ሞቅ አርጋችሁ ቁርጥማት የሚሰማችሁ ቦታ ላይ መቀባትና ቀስ እያደረጋችሁ ማሸት ማሳጅ ማድረግ ቁርጥማቱን እንዲጠፋ ያደርጋል። የአጥንት ሕመምም ካለ በተመሳሳይ ጥቁር አዝሙድ ዘይቱን እንደዚሁ ለብ እያደረጋችሁ እዛ የአጥንት ሕመም የሚሰማችሁ ቦታ ላይ መቀባት እንደዚሁ የዚ ከአጥንት ከቁርጥማት ጋር ተያይዙ ያሉ ችግሮች እንዲጠፉ ያደርጋል። በነገራችን ላይ ራስ ምታትም በተመ መሳሳይ ካለባችሁ እንደዚሁ ግንባር አካባቢ፣ ጆሮ አካባቢ በጥቁር አዝሙድ ዘይት ቀስ እያላችሁ ማሸት ራስ ምታት በቀላሉ እንዲጠፋላችሁ ያደርጋል። ይሄ የራስ ማዞር እንደዚህ አይነት ነገሮችም ካለባችሁ በሻይ እያደረጋችሁ ጥቁር አዝሙድን መውሰድ ይረዳል። በአጠቃላይ ጥቁር አዝሙድ በሰውነታችን ውስጥ በጣም በርካታ ጥቅሞች ይኖሩታል ማለት ነው። እንደነገርኳችሁ በሻይ በቡና በሾርባ በእንደዚህ አይነት ፈሳሽ ነገሮች ውስጥ ዘይቱን እየጨመራችሁ መጠቀም ትችላላችሁ። የጥቁር አዝሙድ ፍሬውን ደግሞ ፈጭታችሁ ምግቦች ውስጥ እንደ ቅመም ማጣፈጫነት መጨመር በሀገራችን ዳቦ ውስጥ፣ እንደዚህ አይነት ነገሮች ውስጥ ጥቁር አዝሙድ ከበፊትም ይጨመራሉ። እንደዛ እያደረጋችሁ ብትመገቡ ይሄ ለምግብ ጣዕም ከመስጠት ባለፈ ለሰውነት በርካታ ጥቅሞች ይኖሩታል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ